ሰላም ሰላም፣ እንዴት ናችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ። የብዛሌ ለቤት አዲስ የሆናችሁ ደውል ምልክቱን በመጫን ቤተሰብ የሆኑ በማለት እንግዲህ ዛሬ የመጣሁት በጽናት ተከታታይ ድራማ በክፍል ሰባ ሁለት ነው ማለት ነው። በክፍል ሰባ ሁለት እንግዲህ ምን ተፈጠረ፣ ምን ሆነ የሚለው ነገር ብዙም እንትን ነገር የለም፣ ግን ደግሞ አንድ አዲስ ነገር አይተናል። ምክንያቱም እንግዲህ ያው ቅዱስ ሰኔን አፍቅሯታል ማለት ነው። ለየት ያለ ጸባይ አምቷል። ምክንያቱም ጸባዩ ተቀያየረ። ለምንድን ነው ዝም ያለው? እንደዚያ የሚያወራ የነበረው ልጅ ዛሬ ምን ነክቶት ነው እንደዚህ ሳይለንት የሆነው? በማለት እንግዲህ ኪራም ተረድቶታል ማለት ነው። እንዲሁም ደግሞ ክብሩም ወደ ቤት ሲገባ በር ላይ ቅዱስ ቁሞ አግኝቶታል። ካለ ሁልጊዜው እንደዚህ የፈዘዘው ምን እያሰበ ነው ምን ሆኖ ነው? በማለት እንግዲህ ያው ክብሩም እንትን ብሏል ተናግሯል ማለት ነው። ስለዚህ ሰኒን በዚያን ሰዓት ነበር እያያት ማለት ነው። ስለዚህ ስለ እሷ ያው ሲወራ በጣም ቀልደኛ እንደሆነች እና እንዲሁም ደግሞ የቀልዶች እንትን ስለሆነች ሲያወሩላት ነበረ ማለት ነው። እና እሷ ማነች እያለ ሲጠይቅ ነበረ። ትመጣለች አሁን ትንሽ እግሯን ስላመማት ነው እንጂ ሲሉ የነበሩት እንግዲህ፣ ዛሬ መታ አይቷታል ማለት ነው። እና ያው እንግዲህ ክብሩ ተበልተሃል ማለት ነው የክብሩ እና ሰኒ ነበረ እየጠረጠር ነው እንግዲህ ከክብሩ እና ከቅዱስ ማን ያሸንፋል የሚለውን ነገር ይወስዳል። በነገራችን ላይ ሰኒ አሁን ላይ ማንንም አትፈልገውም። ክብሩንም እንዲሁም ቅዱስንም የመቀበል ሀሳብ የላትም። ምክንያቱም እሷ ጓደኛ ላይ ዝም ብላ ብቸኝነቷን የመረጠች እንዲሁም ሳታገባ አግብቻለሁ በማለት ቀለበቷን እያሳየች ነው የምትሄደው ማለት ነው። ሲቀጥል እንግዲህ ስለ ሰኒም ያው ቅዱስ ጠይቆ ነበረ ማለት ነው። ከዛ በፊት ግን ስለ ትዳር ሲከራከሩ ነበረ። ምክንያቱም ትዳር ጥሩ ነው እያሉ እነናሆሜ ያገቡት ማለት ነው። እነሰኒ፣ እነኪራ እነምሩም አራታቸው አንድ ላይ ሆነው ፍቅር ወይንም ደግሞ ትዳር እጅግ በጣም ደስ የሚል ሕይወት ነው በማለት እንትን ብለዋል ማለት ነው። ሰኒ ደግሞ እኔ እስር ቤት እንደሆነ ነው የምቆጥረው፣ ምንም አይነት ደስ የሚል ነገር የለውም በማለት ሙሉ በሙሉ ደምድማለች ማለት ነው። እንግዲህ ቅዱስ ይመጣል። ስለዚህ በትዳር በኩል ትዳር ጥሩ ነው እያሉ በሱ ምክንያት ነው እየተከራከርን እያለ ነው በማለት እንግዲህ ትናገራለች ማለት ነው። ቅዱስም ከዚህ ሁሉ እንግዲህ አንቺ ነሽ ትዳር የሌለሽ ምን ባላግኝተውልሽ ነው እንዴ በማለት እንግዲህ ጠይቋት ነበረ። እኔ ማግባትም ሆነ ምንም አይነት ነገር አልፈልግም፣ እንደዚህ የብቸኝነት ህይወቴ በእኔ ደስ ይለኛል። ስለዚህ ገብቶ መጨናነቅ ምናምን ይሄ የእስር ቤት መሆን ምናምን በፍጹም አልፈልግም በማለት እንግዲህ ያው እና ኪራም በጣም አጥብቀው ሲከራከሩ ነበረ። ግን ደግሞ እንደ ሐሳብ አንስተው ነበረ እና ካለችበት ነገር ወጥታ እንዲሁም እጇ ላይ ያደረገችውን ቀለበት አውልቃ ወደ ራሷ ህይወትና ህይወት እንድትጀምር ነበር የሚፈልጉት። እነሰኒም ሁላቸውም ማለት ነው፣ እነምሩም ይህንን ህይወት እሷ እንድትጀምረው ወይንም ደግሞ ጓደኛ ፍቅረኛ እንዲኖራት በጣም ስለሚመኙ ቀስ ቀስ እያሉ እየመከሯት ነበረ። እሷ ግን እንደዚህ አይነት ነገር አታንሱብኝ፣ አልፈልግም። በቃ እኔ አልፈልግም አልኳችሁ። ለምንድን ነው ማትረዱኝ? እኔ በእህቴ ላይ አይቻለሁ። ስለዚህ እህቴ የደረሰባትን ነገር ደግሞ እኔ እንዲደርስብኝ አልፈልግም። እኔ በብቸኝነቴ እጅግ በጣም ደስተኛና ና ደስተኛ ነኝ በማለት እንግዲህ ገልጻለች ማለት ነው። ስለዚህ ተናዳ ወታለች። ቅዱስም ተከትሏት እንግዲህ አብሮ ወጥቶ ነበር ግን እኮ አንቺ የደገፍሽውን ሀሳብ እኔም በጣም መስማማበታለሁ በማለት እንግዲህ የሁለታችን ሀሳብ ስለተስማማ እጅግ በጣም ደስ ይለኛል። በማለት እንግዲህ ሰላም ተባብለዋል፣ ተጨባብጧል ማለት ነው። ሁለታቸው አንድ አይነት አስተሳሰብ ስላላቸው ማለት ነው። እና እንግዲህ ያው ቅዱስ ግን እንዴት እንደዚህ ልትይ እንዴት እንደዚህ ልትይ ቻልሽ በማለት እንግዲህ አሁን ላይ እውነተኛ ፍቅር ስለሌለ ነው በማለት አው በእርግጥ ሴቶቹ አይታመኑም እያለ ስለ ሴቶቹ ወንደውም ሲናገር ነበር። እንደሱማ ማለት አችልም። በጣም ታማኝና ምርጥ ሴቶች አፍቃሪዎች እንዳሉ እነግረሃለሁ። እንዴ አሁን በፍቅር አላምንም ስትያል ነበር ወይ? በማለት እንግዲህ መልሶላት ነበር። ያ ማለት እኮ ሁሉም አንድ አይነት ነው ፍቅር የለም አላልኩም በማለት እሷ መልሳለታለች ማለት ነው። በዚህ በኩል ሲከራከሩ ነበር። በቃ በዛሬው ይሄን ያክል እንትን ካልነ ቀጣይ ግን በዚህ ርዕስ ደግመን እናወራበታለን በማለት ያው ከአጠገቧ እንትን ብሏል ማለት ነው። በስተመጨረሻም እንግዲህ ናሆሜን እና ኬራን ማለት ነው ጠይቋቸው ነበር። ሰኒ ባላላት ባል የላትም ወይ በማለት እንግዲህ ጠይ እና ሰኒ በስተመጨረሻ ከማን ጋ ትቀጥላለች? እውነት ከክብሩ ጋር ትቀጥላለች ወይንስ ደግሞ ቅዱስ ራሱ ሊያጠምዳት ይችላል? ቅዱስ ግን ስለ እሷ እያጣራ ነው። ቀለበት አድርጋ አይቻታለሁ፣ አግብታለች ወይንስ አላገባችም ወይንስ ደግሞ በፍቅር የተጎድታ ነው እንዴት ነው በማለት እንግዲህ ናሆሚና ኪራን ጠይቋቸው ነበር ማለት ነው። እነሱም አይ በህቷ ላይ ያሳለፈችው ህይወት ስላየች ነው፣ በቃ ከዚያ አንጻር ነው ምንም አይነት ህይወት መጀመር አትፈልግም። ስለዚህ በእጇ ላይ ቀለበት አድርጋ እንዳንተ ለምሳሌ እንዳንተ የመጣ ወንድ እንደዚ ሲያየት ቀለበት አድርጋ ያገባች እንዲመስል በቀላሉ መልስ መልስ የምትሰጥበት ነው። ስለዚህ ከዚህ ሀሳብ እንድትወጣ ነበር እኛ የፈለግ ነው። ግን እሷ በፍጹም አልወጣም ብላለች፣ ብቸኝነት ይሻለኛል ብላለች እና እንደዛ ነው በማለት እንግዲህ አስረድተውታል ማለት ነው። እና ውድ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር። በያላችሁ በሰላማችሁ ይብዛልን። በክፍል 73 ሁላችንም እንጠብቃለን ማለት ነው። መልካም ጊዜ